ሰላም ሰላም ጤና ይስጥልን። እንዴት ናችሁ? አሰላሙ አለይኩም ወራህመቱላ ወበረካቱ። ሙስሊም እህት ወንድሞች ሌሎቻችሁ ሰላም እያለው እንዴት ናችሁ? አማን ነው አልሐምዱሊላ። ዛሬ ያው በጣም በጣም የሚገርም ቪዲዮ ነው ይዤላችሁ የመጣወት ወደ እናንተ ይሄን የመሰለ ጸጉርን ዞማ የሚያረግ የሚያሳምር ሞስቸራይዝ እንዲሆን የሚያደርግ እንዳይበጣጠስ፣ እንዳይረግፍ፣ እንዳይነቃቀል የሚታደግልን ማስክ ነው። ይሄ ከራሴ ተሞክሮ እኔ ተጠቅሜው ነው ለእናንተ ማድረሳችሁ ማለት ነው። ውዶችዬ፣ ለዛሬ ቪዲዮ ይሄን ይመስላል ማለት ነው እና ወደ አሰራሩ እንገባለን። ወሬ አላበዛባችሁም። የተጠቀምኩት ሁለት ግብዓት ነው። እሳት ላይ የጣድኩት ተልባ ነው። አንድ ሲኒ ተልባ ወይም ደግሞ አንድ የቦና ሲኒ ተልባ ማለት ነው። ትንሽዬ እሱን ውሃ አድርገን ቁርንፍድ አንድ ማንኪያ፣ አንድ የሾርባ ማንኪያ ይኸው ቁርንፍድ አድርጌ ያለው አንድ ላይ እንቀቅለዋለን፣ እናበስለዋለን ማለት ነው። ለአስር ደቂቃ፣ ከሰባት እስከ አስር ደቂቃ እናበስለዋለን። በደንብ እንዲወፍር ጄል እስኪሆን ወይም ደግሞ ወፈር እስኪል ድረስ እናበስለዋለን ማለት ነው። ልክ ለመጠጥ እንደምናዘጋጀው ማለት ነው እና ሳይፈጭ ነው ተልባው ከተፈጫተ ላይ ይሆናል፣ ምንም አናገኝም። ውስጡ ላይ ማለት ነው። ተልባ በባህሪው እየተዝለገለገ ስለሚያስቸግር በትኩሱ ነው የምናጠለው። እንደዚህ ካበሰልን በኋላ ሳይቀዘቅዝ ነው የምናጠለው ካላችሁ እናንተ በካልሲ ብታጠሉት ቆንጆ ነው። ወይም ደግሞ የታይት ቁራጭ ቆርጣችሁ ብታጠሉት መልካም ነው። ምክንያቱም ወዲያው እየወፈረ ነው የሚያስቸግራችሁ ማለት ነው። እኔ ጸጉሬ በጣም ተጎድቶብኝ ነበረ። ረመዳንም ውስጥ በጣም ቢዚ ስለነበርኩኝ ብዙም ትሪትመንት አልጠቀምም ነበር። አሁን ዛሬ ላይ ደግሞ የሰራሁት ማስክ ከጉዳት የሚያክምልኝ ወይም ደግሞ ያክመልኝ ነው። በጣም ቆንጆ የሆነ ሞይስቸራይዘር ነው የሰራሁላችሁ። ይሄ ማስክ ተጠቀሙበት። ግብአት ብዙ አይትጨርስም። እንዲህ እያደረግን ካጠለልን በኋላ መፍጫ ወይም ብላይንደር ላይ እናደርገዋለን ማለት ነው እና ለምንድን ነው ሌላ የምጨምረው ግብዓት ስላለ አብሮ እንዲዋሃድልኝ ነው የምፈጨው። እናንተ ደግሞ በሹካ በደንብ አርጋችሁ ማማማት ትችላላችሁ ማለት ነው እና የምጠቀመው አንዱ ግብዓቴ ሙዝ ስለሆነ ሙዝ ደግሞ መፈጨት አለበት። ከቻልን ብንፈጨው ካልቻልን ደግሞ የበሰለ በጣም ፈልገን ርግጥ ርግጥ እያደረግን በሹካ ይበስ እንትን ይልልናል ማለት ይሟሟል ማለት ነው። አሊያ ግን ፀጉር ላይ ይዞ አይወጣም፣ እና ውስጡ ላይ በጣም ምርጥ ቫይታሚን የያዘ ነው ሙዝ። ለፀጉር ብዛትም ሞይስቸራይዘርም ይሆናል። አሁን እየተጠቀምኩት ያለው ኦይል ደግሞ አርጋንና የኮኮናት እንዲሁም ደግሞ የለውዝ ቅባት ባንድ ላይ ነው። አርጋን ኦይል ለጸጉር በጣም ቆንጆ ነው። ሌላ የጨመርኩት ይሄ እንደምታዩት ጄል ነው። የኦልቬራ ጄል ወይም ደግሞ የእሬት ጄል ማለት ነው። እሬት የምንለው ሀገራችን። ይሄ የተዘጋጀው ፍሬሽ ስለሌለኝ ነው። ፍሬሽ ካገኛችሁ ግን ይህንን የመጠቀም ግዴታ የለባችሁም። ፍሬሹን ከውስጥ አውጥታችሁ ከሾኩ ለይታችሁ መጠቀም ትችላላችሁ ማለት ነው። ከዛ ፊት ተሰርቼ ላችኋለሁ በፍሬሹ ነገር ግን ይሄንን ቤት ለፊትም ለጸጉርም የሚሆን ነው። ይሄኛው የሬት ጄል ማለት ነው እና እንደዚህ አድርገን እዩት፣ እንዴት ቆንጆ ክሬም እንደሆነልኝ ቆንጆ ማስክ እንደሆነልኝ ምክንያቱም በደንብ ስለፈጨው፣ ጸጉሬ ላይ ምንም አይዝም፣ አልቸገርም። በደንብ አድርጌ ከስር ወደ ላይ እንደ ቂቤ ነው ማረሰርሰው። ቆንጆ አድርጌ ይቀባና ለአንድ ሰዓት አንድ ሰዓት እስከ አንድ ሰዓት ተኩል እስከ ሁለት ሰዓት የምታቆይ ችግር የለውም። ግን እኔ ጊዜ ስለሌለኝ አንድ ሰዓት ብቻ ነው የምጠቀመው። አንድ ሰዓት በቂው ነው እንደነገርኳችሁ። ከዛ ጸጉራችሁ ላይ ላስቲክ ጠቅልላችሁ ከፈለጋችሁ በደንብ እንዲወስድ ከፈለጋችሁ የወረቀት ፕላስቲክ ጸጉራችሁ ላይ ማድረግ ትችላላችሁ። እሺ ውዶቼ በዚህ መልኩ ተጠቅሚዋለው ማለት ነው። ጸጉሬን ከስር ወደ ላይ በደንብ አድርጌ ማሳጅ አድርጌ ሞስቸራይዝ አድርጌዋለው ማለት ነው። ያያችሁት ፕሮዳክት ወይም ደግሞ ያያችሁት ቆንጆ ማስክ ነው ለጸጉራችን፣ የጸጉራችን እድገት የጸጉራችን ብዛት፣ እንዲሁም ደግሞ ከመሰባበር ከመጎዳት የሚያድን የሚታደግልን ሞይስቸራይዘር ወይም ደግሞ ክሬም ነው ማለት ነው። ይሄ ማስክ ከተጠቀማችሁት በኋላ ከአንድ ሰዓት እስከ ሁለት ሰዓት ብታቆዩት፣ አንድ ሰዓት ጊዜ ከሌላችሁ አንድ ሰዓት ካላችሁ ደግሞ ሁለት ሰዓት ብታቆዩት ምንም ችግር የለውም። እና ብዙን የሻምፖ አላበዛም። በደንብ አርጌ ማሳጅ አድርጌው ሸፍኘዋለው። ስታጠበው ግን መጀመሪያ በውሃ አወርደዋለሁ ማለት ነው። የሙዙ እንትን እንዳይወርድባችሁ ማለት ነው። በማጥለያ ማጥለል ትችላላችሁ። ሙዙ ለምሳሌ ብላይንደር ካልተጠቀማችሁ ወይም ደግሞ መፍጫ ካልተጠቀማችሁ ዝም ብላችሁ በሹካ ከሆነ በካልሲ ወይም ደግሞ በታይት ቁራጭ ጨምቃችሁ ማውረድ ትችላላችሁ። ተልባውም እንደዛ በደንብ ይወርድላችኋል። እንዳውም ከማጥለያ ይልቅ ማለት ነው። እና ጸጉራችሁ ላይ እንዳይዝባችሁ ሻምፖ ብዙ አታብዙ። ያው ኬሚካል ነው ሻምፖ ታውቃላችሁ። ጸጉርን ለማጽዳት ነው። ከስር ነው፣ ቅላችን ውስጥ ነው የምንጠቀመው፣ ለማጽጃ ነው። ሌላው ደግሞ እዛ ላውን ኮንዲሽነር ተጠቀሙ። ሞስቸራይዝ ያደረግላችኋል፣ እርጥበት እንዲኖረው፣ እንዲለሰለስ፣ እንዲሁም ደግሞ እንዲፍታታ ያግዛችኋል ማለት ነው። በጣም በጣም ምርጥ የሆነ ማስክ ነው። እኔ ሁልጊዜም ነው የምጠቀመው። ብዙ ማስኮች ሰርችላችኋለሁ። ይሄም ከዚህ በተጨማሪ ለጸጉር መጎዳት፣ መነቃቀል፣ መሰባበር ወይም ደግሞ ቅንጥስጥስ እያለ የሚወድቅ ከሆነ አለስልሶ እንዳይሰባ ከመቀበር ከድርቀት ይከላከልልናል እና እኔ እንዳያችሁት ረመዳንም ውስጥ ብዙ ጸጉር የተጎድቶ ስለነበረ ከስራ ጋር ምናምን ያው ታውቁታላችሁ። እንኳን ጸጉር የምናበጥርበት ሰዓት በተለይ ደግሞ በጣም በጣም ነበረ ጸጉሬ የተጎዳው። ያንንም ለመታደግ ነው አሁን ማስኩን ወደ እናንተ ይዤ መጣሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እንዳልጠፋ። በጣም ጠፍቻለሁ ውዶች። እንዳልጠፋም አበረታቱኝ እና ደስ ብሎኝ እንድመጣ ሼር አድርጉ። አቃለው የጠፋሽ የትንሽ እያላችሁ በውስጥ የምትጠይቁኝ እህቶች አላችሁ፣ በጣም ነው የማመሰግነው። ቤተሰቦቼ በጣም ወዳችኋለው። ለዛሬ የነበረን ቪዲዮ ይሄ ነበረ እና ከአንድ ሰዓት በኋላ ጸጉሬ እታጠበዋለው ማለት ነው ውዶችዬ። ሌላው የምላችሁ ነገር ጸጉራችሁ እንዳይደርቅ ቶሎ ሳይደርቅ ጭቃ ቅባት ብትጠቀሙት በተለይ ደግሞ ከርዳዳ ጸጉር ያላችሁ እንዲፍታታ ያደርገዋል። በኮንዲሽነር ከታጠባችሁ በኋላ ትንሽ በፎጣ አደራርቃችሁ ምንድን ነው ሶሪ፣ የጭቃ ቅባቱን ብትጠቀሙት በእርጥበቱ ሳይደርቅ ማለት ነው። በማግስቱ ምን እንደሚመስል እነግራችሁ አልችልም። ጸጉራችሁ በጣም ሞይስቸራይዝ ይሆናል። በጣም ያምራል። ሻይን ያደርጋል፣ ያብረቀርቃል። በደንብ ዛላው ራሱ በጣም ነው የሚያምረው። እንደፈለጋችሁት ማድረግ ትችላላችሁ። ጸጉራችሁ ይታዘዛችኋል። እና ከርዳዳ ለሆነ ደግሞ በጣም በጣም በእርጥበት ነው መጠቀም ያለባችሁ። ይህንን አድቫይስ አደርጋችኋለሁ። ውዶችዬ ለነበረን ቆይታ አመሰግናለው ባይ ባይ።